ወዲያው ነቃች እና ኔ ቶሎ ኔ ቶሎ ብላ ቀሰቀሰ ጣራቻት። አውቅሽ ነው አይደለ? አሁንም እየቀልጭች ነው፣ አሁንም እያሾፍሽ ነው አይደለ? አለቻት። እኔ ማመን ያቃተኝ የእንትና ልጅ የገኒ ኤፍራታ፣ የገኒ ልጅ መሆኗን እና እንትን ያፌት ሊያገባት መሆኑ በጣም የደነገኩት ደሞም እኮ ተመሳጥሮ ይሆናል ይሄን ነገር ያደረጉት። የእኛን ንብረት ወስዶ ነው እንደዚህ ያደረገች፣ ታድላለች ግን ኤፍራታን እያለች ትናገራለች። እሷም ደግሞ አሁንም ይሄን ትንሽ አልለቀቀሽም ማለት ነው እያለች መናገር ጀመረች። ቤዛ የገኔ ልጅ መሆኗን ኤፍራታን አላወቀችም ማለት ነው እና ግን ከዛ ቤት መውጣቷን አውቃለች። ገኔም እንደወጣች አውቃለች ማለት ነው እና ሉልያ ሁንደ ያ የምትበቀላቸው ነበር እያሰበች ያላቸው እነሱ ግን ከቤቱ ወጥተዋል ማለት ነው። ቤዛም ውጭ ሊበቃ አሁን ምንም ነገር መስማት አልፈልግም፣ ማረፍ ፈልጋለሁ አልቻት እና አስወጣቻት እና ቤቷን ቆለፈች። ቤዛ ቢኒ ተኝቶ ነበረ። ናታን ወደ ቢኒ ጋር ሄደና የፍራታን ሰርግ እንዴት እንደሚያስቆሙ ሊነጋገሩ ሄደ። ሲሄድ ቢኒ በጣም ተኝቷል። ሲቀሰቅሰው ሲቀሰቅሰው አልሰማም። ከዛ በመጨረሻ ላይ ነቃና እንዴ አንተና እንዴ ናታን እኔ እኮ ሌላ ሰው መስሎኝ ብሎ ደነገጠና እና ተነሳ። አሁን ኔኒ እንዴት ያለ እንቅልፍ ተኝተህ ነበር አለው። ስለ ፍራታ ሰርግ ማቋረጥ ልንነጋገር ነበር የመጣሁት። ምን ሀሳብ አስባህል አለው ከዛም በኋላ አሳቡን እንደዚህ እንደዚህ ነው ብሎ ነገረው። ማለት ነው ሳያስነቅያ አ በጣም አሪፍ ሀሳብ ነው አለና ተያያለ ስልብሱን፣ ለበሰና ለባብሰው ወደ ውጭ ወጡና መድኃኒቱን ገዝተው መጡ። ውሀ ውስጥ የሚጨመረውም ማለት ነው የተሳሳቁ መሄድ ጀመሩ። ይህን ሰርግማ ማስቆም አለብን ናታን፣ ፍቅሬን ጨረቃዬንም ማሳልፍ አልሰጥም እያለ ማለት ነው እዚህ ጋር ደግሞ የአገስት ልጅና የአገስት ልጅ እየተፈጣጡ ነው ማለት ነው። ጽን እንትንላት አለው። ያቺን ቁንጅዬ ልጅ ሳገባ ከሆነ ሆቴል አስደግሺ ምን ብዬ ነው ማገባ፣ ዝም ብዬ እንደዚህ በቤት ውስጥማ ማ አላገባትም። ሴት ልጅ ተጠንቀቅ ይለዋል ማለት ነው። ኤፍራታን እዚ ጋ ኤፍራታ ጋ ሄደና፣ ኤፍራታ ተነሳ እንደ ከቤታችሁ ነው ማለት ነው። ቁንጅና እህትሽም ኮጺ በጣም ቁንጆ ናት ማለት ጀመረ። እንዴ ታውቃታለህ እንዴ ምናምን ማለት ጀመረች ኤፍራታም ማለት ነው እንዴ ወንድሜ እኮ እንደዚህ እንደዚህ ስለው እሷን ብትነካ ወየውልክ ምናምን አለኝ እያለ ነገራት ኤፍራታም ወይኔ እሷን ከሴቶች ጋር ሊጀበልቃ እን ነው እሷንም ብላ አሰበች ማለት ነው ከዛም በኋላ እያወሩ እንዳለ እንትና መጣባቸው ከዛ ምን እያረክ ነው ስለው ፌስታምን ቤሎን እያየው ነበር አለ ማለት ነው ገኒ ደግሞ ሰጎ መሄድ አለብን ይላታል ብኔ ማለት ነው። እሷም ሊሄድ ብለሽ ነው ምንሄድ ብለን ነው ምናምን የሆነ ነገር ግን አላሰባችሁ ማለላ እያለችው እሺ በቃ እንሄዳለን የልጀ የአንድ ልጅ ደስታ የአንድ ልጅ ደስታ አደለ ይላታል። እሺ ብላ በሀሳባቸው ተስማማች ና ወደ ሰርጎ ለመሄድ ተስማሙ። ኢፍራታን በጣም ዳብሯታል። በጣም ከፍተዋት ያልታለፈችውን ከ እናት አንጋ ያሳለፈችውን ትዝታ እያሰበች ነው። ስንት ልጅ እንደምንወልድ ልጆቻችን አቅማችን ሲደርስ ልጅ እንደሚወልዱ እያስታወሰች ነበረ። ምክንያቱም ሲነጋገሩ ነበርና ማለት ነው። ያንን እያሰበች ፈገግ እንዳለች ያ የአጎቷ መጥቶ ከልጅ የልጅ እንትን ሰማሁ ልበል ሲላት፣ አይ እንዴ፣ ከአንተ ወንድም በስተቀር ከማን ሌላ ፍቅር ይዘኛል ብለህ ነው ከሱና ምንወልደው አለችው። እንደዛ ይሻልሻል አላትና ቁጭ ያለ ልጁ። እዚህ ጋር ደግሞ አክስትያዋ መጣችና እንደው ምንናችሁ ነው የቸኮላችሁት እያለች ጠየቀቻት። እሷም አይ ምንም አይደለም ብላ እንትን ስትል እያወሩ እንዳሉ መጣት ሲመጣ እንደው ምንናችሁ ነው እያፈጠናችሁት ሰርጉን ሳንደግስ እንድናታታይኝም ማለት ነው ብላ ስጠይቀው አራት እንደዘርልን ብዙ ወጪ ምናምን አያስፈልግም ብለን ነው እንጂ እያለ ሲና እየነቀራት ነበረው። እዚህ ጋ የቤት ሰራተኛውና ያቆጥ ያክስቱ ልጅ አብረው እነንትናን እያያቸው ነው እነናታንም ማለት ነው። እዚህ ጋ እናታን ቤዛጽናቸው አምሮባቸዋል፣ ተውበዋል ማለት ነው እንግዲህ። ውቅዳቸው ይሰራል አይሰራም እሱን እንትን ፈጣሪ ይርዳችሁ ማለት ነው። በጣም አምሮባችኋል ማለት ነው። እዚ ግን ጸጉርሽ ነው፣ ዋው በጣም ያምራል ማለት ነው። እዚህ ጋ ኤፍራታ በጣም ገብሯታል። እናታ መጣ ሲባል በጣም ደንግታለች፣ እውነት ለመናገር ማለት ነው። ፈጣሪ ሆይ ለሰላም ያርግልን እያለች ማለት ነው። እዚህ ጋር ደግሞ ሄዌ ያው እንትን ያገታቸውን ሴቶች ለመቆጣጠር ከእነሱ ጋር ልትሄድ ነው ማለት ነው። ከዛ ራትሽን ጠብቂ ምናምን ከቤዛ ጎን ሁኚ እያለቻት ነበረ ማለት ነው እ እዚህ ጋር እንትናን እያየችው ነው ማለት ነው። ያሁ ማስታወስ አትችልም። እዚህ ጋር ደግሞ ለምሉልና እሱ ማለት ነው። ሙሽራዬ እንኳን ደስ ያለህ እያለችው ማለት ነው። ቀብዶ ገኒ ወደ ሰርግ ቤት መጣች። ተያይዘው ማለት ነው ያክስቶ የእንትና ክስት። ያው ሰራተኛ መሆኗን ታቃለህ? ወይስ ሳልጠራሽ ምናምን እያለያሽ ማጠጠው የነበር ልጅቷ የእሷ ልጅ መሆኗን አታቅም ማለት ነው። ገኒ መጣች እያለቻል እና ከጎረቤቶቻ ጋር ያው አረብ አገርም እኮ ሂዳ እየሰራች ነበር ምናምን እያለ ስለዚህ፣ ጋ ደግሞ እነ ናታን ጉሮሮ አፉ ደረቀ ብለው ለልጁ ያዘጋጁትን ውሃ ስጠው አሉት ማለት ነው። ከዛም በኋላ ጸጣ ወይ ህን እኮ እንደ ዛሬ ፈርቻ አላውቅም። ምኑ የሆነው ግን ድንግርግጥ ያልኩታል። ና ውሃውን ተቀበለና ችልስ አድርጎ እየጠጣ ነው ማለት ነው። ውሃ ውስጥ ግን ምንድን ነው ያለው? እንትን ነው ራስን የሚያስት ማለት ነው፣ መድኃኒት ነው። እነናታም ናቸው ያረጉት። እላችኋለሁ ውድ ቤተሰቦቼ፣ ውሃው እየጠጣ እንዳለ መጣች ሙሽራዬ ማለት ነው። ሙሽራዬን እያየ ነው ልቡ ሰፍ ብሎ እና እያየ እንዳለ ከዛም በኋላ ተቀበለዋት፣ ቆሙላት፣ ሁሉም መጣች። ሙሽራይቱ ቆሙላት፣ ጨበጨቡላት፣ ተቀበሏት። ያው መጨረሻ ላይ እንግዲህ አብረው ቆሙ። ቀለበት ሊያረግ ሊንበረከክ ሲል ፌንት ይነቅላል ማለት ነው። አምሮብሻል ፍራታ ማለት ነው። ሙሽራሽ ግን አያምሩ ከንትና ጋር የሚያምሩብሽ ከናትጋ ማለት ነው። እና ውድና የተከበራችሁ ቤተሰቦቼ ቀለበት ሊያረግላት ሲል ፊንት ይነቅላል። ይህን ቪዲዮ ከወደዳቸው ሸና ላይ ታኩል በቀጣይ ደግሞ የሁናታን ግቷት ነው የምናገኘው ማለት ነው። ቀለበት አድርጎላት እና ወደ ቤተሰቦች ይህን ቪዲዮ ከወደዳቸውት እንግዲህ ለሰው ልጅ ጥሩ ነገር መስራት ነው እንጂ መጥፎ ነገር መስራት ያው መጥፎ ነገር ይዞ ብና የሚመጣው ማለት ነው። ያው ሲወርቅ ቤዛ ደንግጣ ተነሳች ማለት ነው። ቤዛ ብቻ ደንግጣ ተነሳችሁ እና አብራችሁን ስለቆያችሁ ከልብ ለማመሰግን። ዋሰላሙ አሊኩም ወረመቱላሂ ወበረካቱሁ። ሰላም ይሁን ልን።